በል በቃ እንደፈለክ ብለው እዚህ ጋር የኔና የዳኒ ጓደኝነት ይቆማል። አንተ ያረኩ ትክክል ነው ይበልት፣ ትክክል አይደለም፣ ትክክል አይደለም። ግን አንቺ አሁን እያልሽኝ ያለሽው ነገር ምን እንደሆነ ታውቂያለሽ? ለምን እንሂድ ሲልህ አብረኸው ነገሮችን ከማድረግህ በፊት ማሰብ አለብህ ነው እያልኩ ያለሁት። በቃ በችኮ ላይ የሚወሰኑ ነገሮች ነገር ላይ ትልቅ ችግር ነው የሚያደርሱት። ብሩኬ እና ሃይሚ እንኳን እነ እንትና ቤት እነ ዳኒ ቤት የመጡ ቀን እንኳን በጸባይ፣ በፍቅር እንዲፈቱት እያደረኩኝ ነበር። ገብቶሻል? ስለ እሷ ሁኔታ ማሰብ ነበረብክ። እሷ ምንድን ነው የምትሆነው? ስለ ፊቸሯ እንደት አታስቡም እናንተ? የራሳችሁን ስሜት ብቻ ነው እየተረዳችሁ ወይም የጓደኛን ስሜት ብቻ እየተረዳ ነው ያለው።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 ምን መሰላችሁ የትላንትና ኮምንት ገብቼ ሳንብቡ ማናደድ የለብሽም ሀይለ ቃል ከምላስሽ መውጣት የለብሽም ምክንያቱ ማን ከማን ያንሳል እንደምባለው ነው የዛሬ የዳኔና የሃይሚ ስለዚህ ዝም ማለት ይሻልሻል እያላችሁ ነበርና ዝምማ አልልም ዝም ብዬ ማንዴት ነው ነገሩ መሆኑ፣ እዚህ መግቢያ ላይ እንዳ ያስቀመጥኩላችሁ ሁለቱ ልጆች ማለት ነው። ይቺ ልጅ የናታ ጎደኛ ወይም ፍቅረኛ ናት። ናታን ደግሞ ከትላንትና ወዳ ከዳኒ ጋር ሄዶ ብሩክን ከሶ ነበረ። ከሶም አልከሰሰም ምንም ይሆንለት ነገር ይኖራል ብዬ አላስብም። እንግዲህ ዛሬ ደስ የሚለኝ ነገር ልነግራችሁ የመጣሁት ምንድነው ዳኒ ክሱን እንደሚያቆም ይሄ እናተን ደግሞ ትላንትና ከጎደኛ ወይም ደሞ ከምስቱ ጋር የተጣላ ነበር። በምንድን ነው የተጣላ? እንትን ምንድን ነው ስሙ? ለምንድን ነው ለሃይሚ አልተጨነቅኩ? ለምንድን ነው ከዳኒ ጋር ሄደ ብሩክን የከሰስኩ? ብሩክ ለአራት አመት ለሶስት አመት ስታሰሬ ሃይሚ ምን ትሆናለች? መታው የእሱ ቤት መታ እግራችሁ ላይ ወድርቃ ይቅርታ ጠይቃ የለም ወይ? እሷን ለምን አልተረዳችሁም? ናታን ላይ ነው እንግዲህ ይሄ ነገር ያለችው ያለችው ማለት የሴቶች ቦታ ሆና ነው ወይም ደግሞ የሃይሚ ቦታ ሆና ነው ወይም ደግሞ እቺ ልጅ ሀይሚን ወግና ነው ያወራች ያለችው፣ ናታን ማለት ነው። እንዴት ነው ማነበር? ለዳኒ ቁጭጭምት ብቻ አስባ ለሃይሚ እንዴት አላሰብክም? ብሩኬ ስታሰር ለአራት ዓመት ለአምስት ዓመት ሙ ለአንድ ቀን መሆነ ሃይሚዬ ምን ትሆናለች? ለምን እንዴት አድርጋለች? ማሰብ አለበት። ዛሬ እንደ ቀልድ አስበ የገባበት ነገር ትልቅ ቦታ ሟት ወጣበት ነገር ሊሆን ይችላል። ስለዚህ አሁኑም ሄደን ዳኔ ህጉ ማነው ክሱን አቁሞ በፍቅር እንዲፈታ በፍቅር እንዲጨርስ ያኒ ፍቅር ማለት እንግዲህ እንዲታረቁ ማለት ነው። ያኒ እንደሰየባቸዋል አይደለ ወደ ሁሉ ሁሉም ቆዩ ውሸት ሆነ ነኮ እንደዚህ ማውራላቸው ወይም እንደው እንደው ማርያም በጣም ነው የሚያስቁኝ። በጣም ከምነግራቸው በላይ ከትላንትና ማ የሶሲ ቻናል ላይ የተለቀቀ ቪዲዮ ካየው በኋላ አእምሮይ የሚያስቡ የሚያስጨንቀኝ ሁሉ ማርያም ነው የምላቸው። ይቃ ሲያጥብ ምግብ ሲሰራ ቤት ሲያጸዳ ማለት ነው ሃይሚና ብሩክን ምን አልኩ መሰራች ፈጣሪ ሆይ እነዚህ ልጆች ታርቆ ይሄ ጭንቀት ከአእምሮ የወጣ ቀን ምን ሊበል ይሆን ፈጣሪ ሆይ ብዬ ጸሎት አደረግኩት። ክርስቶስን ማረም ነው ምላቸው። ጭንቅላቴ ውስጥ ይመላለሳሉ የሚያደርጉ ነገሮች ከካሜራ ጀርባ ነው ምላቸው። እንዴ ምን የሆንቁ ነው? ሌላ ነገር ረሳው ከሆኒ በዚህ ሰዓት ማለት ወደ ራሴ ስመለስ ማለት ነው። ሊያብድ ነው እኔ ራሴ ማለት ነው፣ እነሱ ብቻ ሳይሆን ግን ከትላንትና የሃይሚዬና የዳኒ ቪዲዮ ካየው በኋላ ነው ልቤ የተረጋጋ። የምርስ ነግራችሁ ማለት ነው። እንግዲህ እነዚህ ልጆች ያመጣውላቸው ምንድን ነው? ትላንትና ወደ ዳኒ ቤት ሄደን ዳኒ ክሱን እንዲያቆም ክሱን አቁሞ በፍቅር እንዲፈታ አደርጋለሁ እኔ ደግሞ ይቅርታ እያለ ነው ይሄ ናታን ማለት ነው። ምስቱ እንደዛ ለሃይሚ መጨነቅ የለባችውም? ወይ ምንድን ነው የሱን ስሜት ብቻ ተከትለው፣ ለምን ከሱ ጋር ሄደ ሃይሚን ከሰስካት? እያለች ነው ቃል ማለት ነው። ቃል ትባላለች ልጅቷ። ግን ይሄ ልጅ ይከታተላሉ። ምስኪን ነገር ነው። እና ውድ ቤተሰቦች እና እንደዛ እያሉ ነው። እንግዲህ ዳኒ ደግሞ ዛሬ በጅባጫ የሆነ ሰውዬ፣ እውነት ነግራችሁ ማለት ነው። ብሩከን የከሰሰ ሀይሜ ጋር ምን ያደርጋል? ሀይሚን ቤቱ የጠራ እነሱ ግን ማለት ነው። አንድ ነገር ሳልናገር የማላልፈው ነገር ምንድነው ሀይሚ ሀይሜ ጀግና ናት፣ ሀይሜ ጎበስ ናት፣ ሀይሚ ጎበስ ጀግና ናት እያላችው ነበረ ብዙዎቻችሁ ብሩኬ ብሩክን የምትጠሩ ትንሽ ልጆች ናቸው። ሃይሚን የምትጠሩ ግን በጣም ብዙ ናቸው። ደስ ያለኝ ቦታ ነም ልንገራችሁ ማርያም፣ እንደምላቸው እንኳንም ዳኒ ቤተዳ ሶስን ስሜቱን ስሜቱን የንደት ስሜት ወይም ደግሞ ምን እንደምሰማት ብቻ እንኳንም አሳየች የምለው ነገር ነው ያስደስተኝ። የምር የምናገረው ይገባቸዋል ብዬ አስባለሁ። አደለ እና ሶሲ እንግዲህ ምን ያህል እንዴት ስሜቱ ምን ያህል እንደሆነ ወይም ደግሞ ምን ያህል እንዴት እንደሚያጨረጭር፣ እንዴት እንደሚያናድድ ስሜቱን ለሶሲ ስለ አሳየች ሃይሚ እኔም በጣም ደስ ብሎኛል። በዚህ ማለት ነው ማርያምን ነው ምላቸው። ነገር ግን ያናድደኝ ምንድ ነው ከዳኒና ከሶሲ ብርቁ እኔ በጣም ነው ደስ የሚሉኝ። አሁን ደግሞ ማለት ነው አንዳንዶቹ ምን እያላችሁ ይመስለኛል መሰላችሁ ልንገራችሁ ሀሳባቸው ተረድቻለሁ። አሁን እንደዚህ ያደረጉበት ምክንያት ሶስና ይሄ ባቀላ የሆነ ሰውዬ አንድ ላይ ክርክር እንዲጀምሩ ለምን እንዲያደረግ ለምን እንዲያደረግ ተብሎ ሀይሚና ብሩኬ ትውት አድርጎ ወደ እርስ በርሱ እንዲመለሱ ሀይሚና ብሩኬ ደግሞ አሁን እዚ ጋ ዳኒ ቤት እዛ ሄደሽ ብቻሽ ካሜራ በሌለበት እያሉ ሀይሚና ብሩኬ እርስ በርሳችሁ ዳኒና ሶሲ እርስ በርሳቸው እንደዛ ሊያደርጉ ነው የምትሉ ሰዎች ቪዲዮ ሰራችሁ፣ ነው እንደዛ የምታወሩ እና፣ አይታወቅም፣ አይታወቅም። ምክንያቱም ዳኒ ጠበቃው ጋ ሄዶ ብሩክን ከሷዋል። ሲቀጥል ደግሞ ከሃይሚ ጋ እንዲህ አይነት ቪዲዮ ሰርቶ የለቀቀ ያ ጠበቃው ምን ጭንቅላት በጭንቅላት ጥሩ በእግር ነው የሚያስበው። ከእንግዲህ በኋላ አይደነ ብቻ በጣም ነው የሚገርመው። ብቻ ምን እኔ የቾኮልኩ ነገሮች ማስማትም ማትም የቾኮልኩበት ምክንያት ነገር ልንገራቸው። ሃይሜና ብሮኬ፣ ዳኒና ሶሲ ሁሉም በቃ ከፈለጉ ይታረቁ ካልፈለጉ ይተው። ዳኒና ሶሲ አዶንኬር አያገባኝ የብሩክ እና የሃይሚ ነገር ግን በጣም እንደ አይናችን ብሌን የምናውቅ ሁለቱም ማለት ነው። አንዳንዶቹ ደግሞ ብሩክና ሀይሚ ሃይሚን ጉሩባ ስራቸው የምትሳደቡ ሰዎች አላችሁ። ሃይሚ ሰላሳ አመቷን ነው አሮግት ናት ብላችሁ የምትሳደቡ ሰዎች አላችሁ። እኔእንጃ ቃለ ያጥረኛል እናንተ ማለት ነው። ምን አይነት አእምሮ እንዳላችሁ ምን ያህል ህሊናችሁ እንዴት እንደሚያስበው አድሮ ነው ክርስቶስን ነው ምላችሁ በቃ ሜዲያ ላይ ነው የምትቀሩ እንደዚህ የምታስቡ ሰዎች ሜዲያ ላይ ነው የምትቀሩት። በቃ የሰውን ህይወት ለመበጥበጥ አትቸኩሉ። ሲቀጥል ደግሞ ሃይሚ ብዙ ብዙ ነገር አስተላልፋለች ለእናንተ ማለት ነው። ሜቢ አላያችሁ ሊሆን ይችላል። አይዶን ነው ማለት ለጠላቶች ለምን ለምን እያለች በጣም ብዙ ቴክስት በጣም ቴክስት ስላችሁ ጥቅስ የምታስቀምጠው ለእናንተ ነው፣ በቃ ለጠላቶች ስለዚህ እኔ ጃ መቼ ተስፋ እንደምትቆርጡ አይዶን ነው ተስፋ ስላችሁ ሃይሚና ብሩኬ ለመለያየት የምትሞክሩ ሰዎች እንደማይሳካላችሁ ተስፋ የምትቆርጡበት ቀን ነው ይናፍቀኝ። የሆነት እና ሃይሚና ብሩኬ ሃይሚ የግራ አይናችን፣ ብሩኬ የቀኝ አይናችን። በቃ አንድ ጣ አሁን ለምሳሌ አንድ ጣት ሸተተች ብሎ ቆርጣችሁ ትጠላላችሁ። አጥሉም እኮ ስለዚህ ሃይሚና ብሩክን ግዴታችን ነው አንድ ላይ መውደድ አለብን። ከወደዳችሁ ማለት ነው። ካልወደዳችሁ ግን ሁለቱም ምንድ ነው ፎላችሁ ሰብስክራይባችሁ አንስታችሁ ከሄዳችሁ አንታው አይደለም እንዴ? ስለዚህ ያልተመቻችሁ ሰዎች አትዩት። በቃ ደስ ያላላችሁ ሰዎች አትዩት። ደስ ካላችሁ ማለት ነው። ለምሳሌ ካብል ሆኖ አንድ ሰው ከአንድ ወንድ አንድ ሴት ከአንድ ወንድ ጋር አንድ ወንድ ከአንድ ሴት ጋር ከመጣ ሁለቱም መውደድ ግዴታችን ነው። ምክንያቱ አንድ ናቸው። የሃይሚና የብሩኬ ግንኙነት ደግሞ የሃይሚና የብሩኬ ብቻ ሳይሆን እስከ ቤተሰብ ድረስ የሄዱ ልጆች ናቸው። ስለዚህ ተስፋ ቁረጡ፣ እነሱ መቼ ማይለያዩም። ይሄ ደግሞ ለቪዲዮና ለስራ ነው። ለቪዲዮና ለስራ ነው። እንኳን ሃይሚና ብሩኬ ለምን እንዲሰራሉ? ስራ ጠፍቶ ነው ወይ? እንደዚህ ነው ወይ? አያስጠላቸውም ወይ ምናምን የምትለው እንኳን እነሱ መንግስት ራሱ ሚዲያ ላይ ወጥቶ ብር እየለመነ ነው። ሰባ አንድ ሺ አምስት መቶ ዶላር እያለ ይለምናል። ስለዚህ ቆም ብለን እናስቡ። ይስሩ ብቻ ብሩክና ሃይሚ ብቻ ሆኖ ቢሰሩ ደስ ይለኛል። ይሄ በቃ ላይ ሆነና እቺ እብዲዮንች ልጅቷን ከህይወታችሁ ያስወጡ እኔ በጣም ደስ ይለኛል። ይሄ ነው ማለት የምፈልገው ደግሞ። ዳኒ ምንድን ነው ዳኒ እንትኑን እንዲያቆም ይሄ ናታን ሄዶ እንቅጭ እንቅጩ ነግራለሁ እያሉ ነው። እስቲ ደግሞ ዳኒ ክሱን አቆማለሁ ብሎ አሁን ደግሞ በፍቅር ይመጣሉ ወይንስ ምን እንደሚሆኑ አላቅም። እቺ ቃል ማለት ነው በጣም ልብ ያላት ልጅ ናት። ለሃይሚ እየተጨነቀች ነው ሃይሚ ለሃይሚ አታዛዝንም ወይ ለምን ሄደ ከሰስክ ከሱ ጋር የተባለች ነው እያለ ነው እስቲ ናታን ደግሞ እኔ ይህን ክስ ካላቆመ ዳኒ ይህን ክስ ካላቆመ እኔ እና ዳኒ እንለያያለን እያለ ነው እና እስኪ የሚሆነው ደግሞ እናለን ማለት ነው ውድ ቤተሰቦቼ አብራችሁን ቆዩ